ብሮታይ ሰላምታችን በእያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም የብልጽግናው መንግስት ኮማንዶዎችን በማሰማራት የሃይማኖት አባት ገደለም። ከአይነስውር ስውር የሃይማኖት አባት ባሻገር የቆሎ ተማሪዎችን በጅምላ ተረሽኗል። የአማራ ብልጽግና አገልጋዮች ነገሩን በዝምታ ሲያልፉት፣ የትግራይ ክልል ግዚያዊ መንግስት ግን ድርጊቱን የሚያወግዝ መግለጫ አውጥቷል። ዝርዝሩ ተዘጋጅቷል። የውጭም የውስጥም ኃይሎች ያለረፍ ተነስተውብናል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። እኔ የምመራው ሰራዊት ከፖለቲካ ወገንተኝነት የጸዳ ነው ሲሉም ተደምጧል። ተጨማሪውን ይዘናል። ኤርትራ ጦርነቱን ጀምሯለች ሲሉ የቀድሞው ርዕሰ መስተዳደር ገለጹ። የፌዴራሉ መንግስት ሩሲያ በክሪሚያ እንዳደረገችው አሰብን የሚያደርጋታል ብለው እንደማይጠብቁ ግን አንስቷል። ይህንን በተመለከተ ሰፋ ያለመረጃ እንሰማላችሁም። አቶ ጌታቸው ረዳ ያፈነገጡ ያሏቸው አዛዦች ላይ እርምጃ እንዲወሰድ ትዕዛዝ አስተላለፍ ያለሁ አሉ። የጊዜያዊ አስተዳደሩ ፕሬዚዳንት ለጄኔራል ታደሰ ወረደ የጻፉት ደብዳቤም እያነጋገረ ይገኛል። እንመለከተዋለን። ድርጅቱ በቅርቡ ከተመሰረተው የትግራይ ጊዜያዊ ምክር ቤት አባልነት ራሱን ማግለሉን አሳወቅም። ከምክር ቤቱ ራሴን አግል ያለው ያለው ደግሞም የሃይማኖት እኩልነትን የማያስተናግድና የሁለት ብሔረሰቦች በቂ ውክልና የሌለበት መሆኑን በማንሳት ነው። ሌላኛው መረጃችን ነው። ጄኔራሉ በተከፈተባቸው ጥቃት ተገደሉ። ጥቃቱ የተፈጸመው ጄኔራሉ በሄሊኮፕተር እየተጓዙ በነበረበት ወቅትም ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብል ጽግናው መንግስት ኮማንዶዎችን በማሰማራት የሃይማኖት አባት ገደለም። ከአይነ ስውሩ የሃይማኖት አባት ባሻገር የቆሎ ተማሪዎችንም በጅምላ ረሽኗል። የአማራ ብልጽግና አገልጋዮች ነገሩን በዝምታ ሲያልፉት፣ የትግራይ ክልል መንግስት ግን ድርጊቱን የሚያወግዝ መግለጫ አውጥቷል። በሀገሪቱ በተለያዩ አካባቢዎች በቀጠለው ጦርነት አገዛዙ ኢላማ አድርጓቸው ከሚገኙ ተቋማትና ሰዎች ውስጥ የእምነት ተቋማትና አገልጋዮች ይገኙበታል። በገዳማት ጅምላ ግድያዎች ተፈጽሟል። ንብረቶቹ ወድመዋል። የቆሎ ተማሪዎች ተገድሏል፣ መማሪያ ጎጆቻቸውም ተቃጥሏል። ጠቅላይ ሚኒስትሩ እንዲህ ያለውን ጥፋት ሕጋዊ ሽፋን ሲሰጡትም በገዳማት ውስጥ ታጣቂ ሰለጠነብን እያሉ እንደሆነ የሚታወስ ነው። እዚህ አዲስ አበባ ዙሪያ አይደለም እንዴ ገዳማት ወታደር ሲያሰለጥኑ ያገኘ ናቸው። እዚህ ጎጃም እኮ አይደለም። እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት ምን ያደርጋል? በእንዲህ ያለ ንግግር ድጋፍ የሚሰጠው የሃይማኖት ተቋማትና አባቶች ላይ የሚፈጸመው ጥቃት ትናንት ንብራ እያላማጣ ወረዳ ጥሙጋ ከተማ ላይ ተከስቷል። እኒህ ከ40 ዓመት በላይ በቤተ ክርስቲያን ያገለግሉና የቤተ ክርስቲያን መምህር የነበሩት አባ ገብረ መድህን ባለፈው ሐሙስ ለትናንት አጥቢያ በጥሙጋ ኪዳን ምረት ቤተ ክርስቲያን ሌሊት አስር ሰዓት አካባቢ ላይ ተነስተው የቆሉ ተማሪዎችን ሃይማኖታዊ ትምህርት እያስተማሩ ነበር። እኒህ አይነስውር አባትና ተማሪዎቹ ዕለታዊ ትምህርቱ በሌሊት የሚሰጠው ያቋቋ የቋንቋም ቅኔ ትምህርት ነበርና በቤተክርስቲያን ቅጥር ግቢ ውስጥ የነበራቸው የመማር ማስተማር ሂደት ውስጥ እንዳሉ አገዛዙ በላካቸው ኮማንዶዎች ድንገት ተቋረጠ። በስፍራው የደረሱት የመከላከያ ሰራዊት አባላት አይነ ስውጉሩን የሃይማኖት አባትን ጨምሮ በተማሪዎች ላይ ድንገተኛ የተኩስ ሩምታ ከፍተው አባ ገብረ መድህንና አራት የቆሎ ተማሪዎችን ረሸኑ፣ ሌሎችም ቆሰሉ። አንድ ሲያስተምሩበት በኖሩበት ቤተ ክርስቲያን ቀብራቸው ሲፈጸም የተገኙ የአካባቢው ነዋሪ መከላከያዎች ገብተው መርጌታን ትልቅ አይነ ስውር አባታችንን ሰውብን፣ ሌሎች ተማሪዎችም ተገድለዋል ይላሉ። መርጌታ ወይም ደግሞ ባለቅኔ ትልቀኛ አባት አጋጣሚ አይነ ስውር ናቸው። ሰውየው ተሰውብን ማለት ሞተብን፣ እና አራት ልጆች ልጆቹ የቆሎ ተማሪዎቹ እነሱ አረፉ። አምስት ሰዎች ቆስለውብናል። አስር ተኩል ላይ ወንበር መምህሩ እያስተማረ ነበር፣ ጉባኤ ዘርግቶ አንድ የመከላከያ ልብስ የለበሰ ገባና ዝም ብሎ ተኩሶ፣ አራት ቆስለው ሦስት ቁተው ነበር። ይህ መንግስታዊ ግድያ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤን የፈጠረም ሆኗል። ከተገደሉት አባት ጎን የተረሸኑትና የቆሰሉ ታዳጊዎችም እድሜያቸው ከ10 እስከ 16 እንደሚሆኑ የተገለጹ ናቸው። በርካታ ታዳጊዎችም የተኩስ ሩምታው ሲከፈት ተበትነው የደረሱበት አልታወቅም። የቆሰሉት ደግሞ ወደ አላማጣ ሆስፒታል ተወስዷል። ማህበረሰብን በጦርነት ማሸበር፣ ማሸማቀቅና ማንበርከክ አንደ ስልት አድርጎ የሚጠቀመው አገዛዙ በእርግጥ ሰላማዊ ነዋሪዎችን እንዲህ በጅምላ ሌላ ሲረሽን የመጀመሪያው አይደለም። በትግራይም በአማራም በኦሮሚያ ክልል ጦርነቶችም ይህንኑ በተደጋጋሚ አሳይቷል። የፋኖ ኃይሎች ያደረሱት ያለውን የሰሊጥ ውድመት ለማውገዝ መግለጫ የሰጠው የአማራ ብልጽግናም በአካባቢው ባለስልጣን መድቦ መክረሙን ሲገልጽ የቆየ ቢሆንም ይህን የዜጎችን ጅምላ ግድያ የሚያወግዝ መግለጫ ማውጣቱ ቀርቶ ድርጊቱን አምኖ መቀበሉ የሚታሰብ አይሆንም። የትግራይ ጊዜያዊ አስተዳድር በአንጻሩ ይህን በሰላማዊ ዜጎች ላይ የደረሰን ጥቃት አጥብቆ እንደሚያወግዘው ገልጾ የተሰማውን ሐዘንም አሳውቋል። በምሽት በነበረ ሃይማኖታዊ ስነስርዓት ላይ በተፈጸመ ጥቃት አምስት ሰዎች ተገድለው ሁለት ሰዎች ክፉኛ ቆስሏል ሲልም ነው የጊዜያዊ መንግስቱ ይፋ ያደረገው። የውጭም የውስጥም ኃይሎች ያለረፍት ተነስተውብናል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። እኔ የምመራው ሰራዊት ከፖለቲካ ወገንተኝነት የጸዳ ነው ሲሉም ተደምጧል። ጠቅላይ ታማጆር ሹሙ እንደሌሎች እንዳሰማሯቸው የእዝ አዛዦች ሁሉ ጠላት መጣብን፣ የውስጥ ባንዳዎች ደግሞ አመቻቹን የሚል ሰሞንኛ ማብራሪያ ላይ ናቸው። ዛሬ ሆለታ ላይ ቁመው የተናገሩትም ይህንኑ ነው። እየበለጸግን ነበር፣ ነገር ግን ከውስጥም ከውጭም ያሉ ጸረ ሰላም ኃይሎች ያለረፍት እየሰሩብን ነው ሲሉም ተሰምቷል። ይህንን ስጋታቸውን ከቀናት በፊትም ገልጸው እንደነበርም የሚዘነጋ አይሆንም። የውጭ ወራሪዎች ሊወሩን ተዘጋጅተዋል ብለው አብረዋቸው እንሰለፋለን እያሉ ያሉ የውስጥ ኃይሎች እንዳሳሰቧቸው ሲገልጹ ተደምጠዋልና ከታሪካዊ ጠላቶቻችን ተልእኮ የተቀበሉ አገራችንን ያዳከሙ ናቸው ዋናዎቹ ጠላቶቻችንን ልንወራቸው እንመጣለን ሲሉ ከጠላት ጋር ኢትዮጵያን እንደሚወጉ ቃል እየገቡ ይገኛሉ። ፊልድ ማርሻል ብርሃኑ ጁላ ዛሬ በወታደራዊ ምርቃት ላይ ተገኝተው ባደረጉት ንግግር የብልጽግና ጉዟችንን የውስጥም የውጭም ኃይሎች አደናቀፉብን ያሉት ንግግራቸው ላይ ያነሱት ጉዳይ እኛ ከፖለቲካም ከብሔርም ወገንተኝነት የጸዳ ሰራዊት ገንብተናል ያሉበት ነው ኢታማጆር ሹሞ ይህንን የሚሉት የብልጽግናውን ተልእኮ ይዘው ጅማም ኮሪደር ልማቱ ላይም በሚገኙበት ወቅት ነው ፊልድ ማርሻሉ በሀገሪቱ መጣ የሚሉትን ፖለቲካዊ ለውጥ እንደሚደግፉ መናገራቸውም የሚዘነጋ አይሆንም። መከላከያ ለውጡን የሚደግፈው በሁለት ምክንያት ነው። ለውጡ የህዝብ ነው አንድ። ሁለተኛ በማንኛውም ጽንፈኛ ኢትዮጵያ መፍረስ ስለሌለባት ነው። የኢትዮጵያ ሉዓላዊነት የመጨረሻ ምሽግ ነው የሚባለው ለዚህ ነው። እኛ የምንዋጋው ለዚህ ነው። ኢታ ማጆር ሹሙ ለብልጽግና ሞታለሁ የሚሉ እንደ ሹማ አብደት ያሉ ጄኔራሎች ያለው ሰራዊትን የሚመሩ በብሔርና በማንነት የሰራዊቱ ወደ 20 ሺ የሚጠጉ አባላትን ያሰረ የገደለና ከስራም ያባረረ ጦርን እየመሩ ነው። እንግዲህ እኛ ከፖለቲካም ከብሔርም ገለልተኛ የሆነ ሰራዊትን ገንብተናል ሲሉ የሚናገሩት አቶ ጌታቸው ረዳ ያፈነገጡ ያሏቸው አዛዦች ላይ እርምጃ እንዲወሰድ ትዕዛዝ አስተላልፈያለሁ አሉ። የጊዜያዊ አስተዳደሩ ፕሬዚዳንት ለጄኔራል ታደሰ ወረደ የጻፉት ደብዳቤ እያነጋገረ ነው። የትግራይ የፖለቲካ ኃይሎች የወራት መወነጃጀልና መዘላለፍ ከቅርብ ጊዜ ወዲህ ወደ ሰራዊቱ ጭምር እንዲገባ ተደርጎ ታይቷል። የሰራዊቱ አዛዦች ከሳምንታት በፊት ባደረጉ ስብሰባ ማጠቃለያ ላይ ባወጡት መግለጫ ይህንን አመላክተው ነበር። አቶ ጌታቸው ረዳ ለመከተላቸው ሌተናንት ጄኔራል ታደሰ ወረደ በቀጥታ ለሰላምና ጸጥታ ቢሮው ለሜጀር ጀነራል ዮሐንስ ወልደ ጊዮርጊስና ለሜጀር ጀነራል ማሾ በየነ ደግሞ በግልባጭ ጻፉት ደብዳቤ ዛሬ መነጋገሪያ ሆኗል። ሕገወጥ እንቅስቃሴዎች እንዲቆሙ ማሳወቅን የተመለከተ ነው የሚለው የአቶ ጌታቸው ረዳ ደብዳቤም ትዕዛዝ እና ማሳሰቢያዎችን የያዘ ነው። ሰራዊቱ እስካሁን ድረስ ተገቢውን ትኩረት በመነፈጉ የደረሰበት ጠባሳ ሳይበቃም የመሀተም ንጥቂያ ስራ ውስጥ እንዲዘፈቅ ማድረግ በውስጣችን የማያባራ ግጭት ተፈጥሮ የጠላቶች ሰለባ ከማድረግ ለመለፈ የሚያስገኘው አንዳች ጥቅም የለም ይላል ደብዳቤው። በሰሜናዊና ምዕራብ እንደዚሁም ማዕከላዊ ዞኖች የተፈጸመው ተግባር አልበቃ ብሎ በግንባር አዛዦች መሪነት በደቡብ፣ ደቡባዊ ምስራቅ፣ መቀለና ምስራቃዊ ዞኖች የሚደረግ አፍራሽ እንቅስቃሴ ለማካሄድ ዝግጅት እንደተጠናቀቀ ለማወቅ ተችሏል። ይህ አደገኛ አካሄድ በአስቸኳይ ይቁም ሲልም ይቀጥላል። ሁሉም ግንባሮች በጠቅላላው በደቡብና ሰሜን ምስራቅ ግንባሮች ደግሞ በተለይም ከመንግስት እውቅና ውጭ የሚደረግ ማናቸውም የሰራዊት ንቅናቄ እንዳይከናወን የሚል ትዕዛዝም አካቷል። የጊዜ አስተዳድሩ ፕሬዚደንት ደብዳቤ። እናም ጄኔራል ታደሰ ወረደም እንደ ሰራዊቱ ዋና አዛዥነቱ ይህ ህገወጥ እንቅስቃሴ በአስቸኳይ እንዲያስቆሙት እያሳወኩ፣ ይህንን ትዕዛዝ ችላ በማለት በሚያፈነግጡ አዛዦች ላይም አስቸኳይ የእርምት እርምጃ እንዲወሰድ አሳስባለሁ በማለት ያጠናቅቃል። ደብዳቤውም በጉዳዩ ላይ ከሰራዊቱ ሆነ ከሰላምና ጸጥታ ካቢኔት ሴክሬታሪያት ኃላፊው በኩል የሰጠ ምላሽ ካለም በክልሉ የመገናኛ ብዙሃን ዘገባ አልተካተተም። ኤርትራ ጦርነቱን ጀምሯለች ሲሉ የቀድሞው ርዕሰ መስተዳደር ተናገሩ። የፌዴራል መንግስት ሩሲያ በክሬሚያ እንዳደረገችው አሰብንም እንደዛ ያደርጋል ብለው እንደማይጠብቁ ግን ገልጿል። ብዙዎች በስጋት የተወሰኑት ደግሞ በተራ ፕሮፓጋንዳነት የሚመለከቱት ሰሞነኛው የአስመራና አዲስ አበባ የቃላት ልውውጥ በወታደራዊ እንቅስቃሴዎች ጭምር የታጀበም ሆኗል። የድሮን ቅኝት፣ የሜካናይዝድ ኃይል እንቅስቃሴም፣ የጸረ ድሮን ተከላም፣ የተተኳሽ ፋብሪካ ጉብኝት፣ የክተት አዋጅ ከሁለቱም ጦርነት ናፍ ተፋቂ መንግስታት በኩል በቅርቡ የተስተዋሉ ሁነቶችም ናቸው። የቀድሞ የትግራይ ክልል ርዕሰ መስተዳደርና የህወሀት ፖሊት ቢሮ አባል የነበሩት አቶ ገብሩ አስራት በቅርቡ አብይ አህመድ ታንክ ተመረተ ያሉበት ግን ተተኳሽ ብቻ የሚመረትበትና ከአስርት ዓመታት በፊት ተገንብቶ አሁን ማሻሻያ የተደረገበት ፋብሪካን በተመለከተ ሲናገሩ ከዚህ ጦርነት ጋር የተገናኘ ዝግጅት ነው የሚል እምነት የለኝም ይላሉ። ወደ ጦርነት ሲገባ የጦር መሳሪያ ማዕቀብና ክልከላ ሊጣል ስለሚችል በዛ ምክንያት ራስን ለመቻል የተደረገ ሙከራ ነው ሲሉም ያነሳሉ። ወቅታዊውን ወደብን የተመለከተው የቃላት ጦርነትን ተከትሎ በቀጥታ ሁለቱ ሀገራት ወደ ጦርነት ይገባሉ የሚል እምነት የለኝም የሚሉት አቶ ገብሩ ነገር ግን የፌዴራል መንግስት ሻቢያን ጋብዞ ኢትዮጵያ ውስጥ ማስገብቶ ህዝብ ማስፈጀቱን አስታውሰው አሁን ኤርትራ ጦርነቱን ጀምረዋለች ብሏል። የውስጥ ታጣቂዎችን ትደግፋለች፣ የኢትዮጵያ ግዛቶችን ወራ ይዛለች፣ የዓለም አቀፍ ተቋማት ተደጋጋሚ ጥሪዎችንም አልተቀበለችም። ስለዚህ የለየለት አይሆን እንጂ ጦርነቱን ጀምረዋለች። የፌደራል መንግስቱ ወደ ጦርነት ቢገባም የሚያግደው ህግ የለም ሲሉም ያክላሉ። ዋናው ነገር ኦልሬዲ እኮ ጦርነት ውስጥ ገብተዋል። እነሱ በማሰልጠንም በግኝነትም ገብተዋል እዚህ ሀገር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 ከአሰብ ጋር በተያዘ በመጀመሪያ ከታሪክና ከህግ አንጻር እንደተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ ኢጋድና ና ሌሎች አለም አቀፍ ተቋማት ወደቡ ይገባናል በሚል ማስረዳት ያስፈልጋል። ያግን እስካሁን አልተከናወንም በሚልም ይገልጻሉ። የሻቢያ ፖሊሲ ቋሚ ነው የሚለውን ጠቅሰው ደካማ ኢትዮጵያን መፍጠር ነው እቅዳቸው። ስለዚህ ወደ ጦርነት ሊገባ ይችላል። ከኢትዮጵያ በኩልም ሻቢያን ጋብዞ ውጊያ ተደርጓል። ስለሆነም ከሁለቱም ባህሪ ተመሳሳይ ከመሆኑ አንጻር የተፈጠረ ስጋት አለ። ሚላሉ ኤርትራ እኮ ባህር በር እንዳይኖረን መከልከል ብቻ ሳይሆን ወደብም እንዳንጠቀም ነው የከለከለችን፣ የሚሉት አቶ ገብሩ እንዲያም ሆኖ በአፍሪካ ቀንድ ፍላጎት ያላቸው ኃይሎች መበራከት ሩሲያ ክሬሚያን እንዳደረገችው የፌደራል መንግስቱም ዓሰብን እንደዛ ያደርጋል የሚል እምነት የለኝም ሲሉ ነው ለሪፖርተር የገለጹት። ድርጅቱ በቅርቡ ከተመሰረተው የትግራይ ጊዜያዊ ምክር ቤት አባልነት ራሱን ማገለሉን አሳወቅም የአሲምባ ዲሞክራሲያዊ ፓርቲ ነው ይህንን የገለጸው። ከምክር ቤቱ ራሱን ያገለለው ጊዜያዊ ምክር ቤቱ የሃይማኖት እኩልነትን የማያስተናግድ የኢሮብ እና የኩናማ ብሔረሰቦች በቂ ውክልና የሌለበትናም አሳታፊ ያልሆነ መሆኑን በመጥቀስ ነው። ፓርቲው ይህንን ውሳኔ ይፋ ያደረገው ደግሞ የመንግስት ሰራተኞች ማህበራትና የክልሉ ሙስሊም ማህበረሰብ በምክር ቤቱ መቀመጫ ባገኙ ማግስት ነው ይላል። ሳውያንም በዚህ ምክር ቤት ላለመሳተፍ ከዚህ በፊት ወስኖ እንደነበር የሚታወቅ ሲሆን ከዛ በኋላ ግን አቋሙን ቀይሮ የምክር ቤቱ አባል ለመሆን መወሰኑ የሚዘነጋም አይሆንም። አቶ ጌታቸው ረዳ እኔንም ማንሳት ይችላል ባሉትና የቀድሞውን የክልሉ መንግስት የተካው ጊዜያዊ ምክር ቤቱ ቋሚ ኮሚቴውን ከቀናት በፊት ነው የመረጠው። ሰባት ቋሚ ኮሚቴዎች ይኖሩታል ተብሎለት የነበረው የጊዜያዊ መንግስቱ ጊዜያዊ ምክር ቤት ካቋቋማቸው ኮሚቴዎች መካከል አንዱ ደግሞ የፕሪቶሪያዊ ሰላም ስምምነት የመንግስት አፈጻጸምን የሚከታተለው ቋሚ ኮሚቴ ነው። ይህን ቋሚ ኮሚቴ ደግሞ የባይቶና ፓርቲ አመራር አባሉ አቶ ዮሴፍ በርሀ እንዲመሩት መመረጣቸውም ይታወሳል። በዚህ ምክር ቤት የህዋ ጽፈት ቤት እስካሁን እንዳልገባም የሚታወቅ ነው። ጀነራሉ በተከፈተባቸው ጥቃት ተገደሉ። ጥቃቱ የተፈጸመው ጀነራሉ በሄሊኮፕተር እየተጓዙ በነበረበት ወቅትም ነው። ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የደቡብ ሱዳን ጦር ጀነራልን ጨምሮም በርካታ ሰዎች መገደላቸውንም ተቋሙ አሳውቋል። ሄሊኮፕተሯ በቅርቡ ግጭት በተፋፋመባት የላይኛው ናይል ተፋሰስ ግዛት የሀገሪቱን ጦር አባላትን ልታስወጣ በምትሞክርበት ወቅት እንደተተኮሰባትም ታውቋል። በጥቃቱም አንድ ሄሊኮፕተሯ ሰራተኛ ቆስሎ የነበሩ ጀነራልና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልኮ ባወጣው መግለጫ ላይ አመላክቷል። ወታደሮች ውጊያው ከተፋፋመበት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀልነት ሊፈረርጅ እንደሚችልም የተባበሩት መንግስታት ድርጅት ገልጿል። ከጥቃቱ በኋላ ሌላ ሁለተኛ ሄሊኮፕተር ቢነሳም ተጋጭቶ እንዲያርፍ በመደረጉ ተሳፋሪዎች በሙሉ መሞታቸውን የደቡብ ሱዳን ፕሬዚደንት ሳልባኬር አሳውቀዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ ሁለቱም ሄሊኮፕተሮች በሰላም ማላካል በሚባል ስፍራ ማረፋቸውን ነው የሚገልጸው። በዚህ ጥቃት 27 የደቡብ ሱዳን ወታደሮች መገደላቸውን የሀገሪቱ ማስታወቂያ ሚኒስትር ገልጿል። በላይኛው የናይል ተፋሰስ ግዛት ለሳምንታት የዘለቀው ግጭት በፕሬዚደንት ሳልባኬርና በምክትላቸው ሬክ ማቻር መካከል ከአምስት ዓመታት በፊት የተደረሰው የሰላም ስምምነት ስጋት ላይ የጣለም ሆኗል። ፕሬዚደንት ሳልቫ ኬር በጥቃቱ የተገደሉት በላይኛው ተፋሰስ የሰፈረውን ጦር ሲመሩ የነበሩት ጀኔራል ማጆር ዳክ መሆናቸውንም ነው የገለጹት። በቅርቡ የተነሳውን ግጭት ተከትሎ በርካታዎች ደቡብ ሱዳን ሰፋ ወዳለ እርስ በርስ ጦርነት ልትግባ ትችላለች የሚሉ ስጋቶችን እያነሱ ናቸው። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በዚህ አካባቢ የተነሳው ግጭት ሊዛመት እንደሚችልም እያስጠነቀቁ ነው። በቅርቡ የደቡብ ሱዳን ዋነኛ ተቋሚ የሆነው የሱዳን ህዝቦች ነጻ አውጭ ንቅናቄ ወታደ የአድራይ ክንፍ የጦር አዛዥ እንደዚሁም የነዳጅ ሚኒስትሩን ጨምሮ የማቻር አጋር የሆኑ ከፍተኛ አገሩ ባለስልጣናት ለእስር ተዳርገዋል። ሆኖም ካለፈው አረብ ጥቃቱ በኋላ ፕሬዚደንት ሳልባኬር ህዝቡ እንዲረጋጋ ጥሪ አቅርበዋል። ሀገራችን ወደ ጦርነት እንደማትመለስ ደጋግሜ የተናገር ያለው፣ ማንም ሰው ከህግ በላይ አይደለም፣ እኔ የምመራው መንግስት ይህንን ቀውስ ይፈታዋለን ብለዋል። በአውሮፓውያኑ 2011 ከሱዳን የተገነጠለችው ደቡብ ሱዳን የዓለማችን አዲሷ ሀገር ነች። ነጻነቷን ከተቀዳጀች ከሁለት ዓመታት በኋላ ፕሬዚደንት ሳልቫኬር ሙሉ ካቢኔያቸውን በማባረር እንደዚሁም ምክትላቸው ማቻርን ያልሳካ መፈንቅለ መንግስታን አነሳስተዋል ሲሉም ወንጅለዋል። በዚህ የተነሳም ሀገሪቱ ወደ ማፋሳሽ የሆነ የእርስ በርስ ጦርነት ውስጥ ገብታለች። 400 ሺህ ሰዎች ህይወታቸውን ካጡ እንደዚሁም 2.5 ሚሊዮን ሰዎች ከቤት ንብረታቸው ከተፈናቀሉ ከአምስት ዓመታት በኋላ በአውሮፓውያኑ 2018 የሰላም ስምምነት ላይ ተደርሷል። ሆኖም እስካሁን ድረስ የሰላም ስምምነቱ በጽና መሰረት ላይ መቆም አልቻለም። የተወደዳችሁ የኢትዮፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም